ሜላት ቤት በመጣችበት ሰዓት የደኔ ምርመራ እንኳን አልተደረገም። ግን ደግሞ አሁን ላይም አልማስ የምትባለው ማለት ነው ክፉ የምትሰራው በእርግጠኝነት የደኔ ምርመራውን ራሱ ታቀያየረዋለች። እርግብን አድርገው ነው የሚያመጡት ማለት ነው እና በዛሬው ፓርት ላይ እጅግ በጣም ነው ያሳዘኑኝ ኖላዊ፣ ሀና ሁላቸውን ብቻ ግን በጣም አሳዝነውኛል። በተለይ ሀና እና ኖላዊ አባቷ በጣም ነው ያሳዘኑኝ ማለት ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮች ቤተሰቦች፣ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ ሲሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ቪዲዮን በላይክ ጀምሩ። ኖላዊ ተከታታዩ ድራማ በክፍል አርባ ሁለት ላይ እንግዲህ ከች ብለዋል። እውነት ለመናገር በጣም አጓጊ የሆነ ድራማ ነው። ሁላችንም በጉጉት ስንጠብቅ ነበረ። አና ለሰላም ትነግራታለች ታሪኳን ዌንስ ደግሞ አትነግራትም በሚለው ያው ስንጠብቅ ነበረ። ሀና እውነቱን አፍርጠዋለች። እውነቱን ተናግራለች። እውነቱን በመናገሯ እጅግ በጣም ደስ ብሎኛል እኔ እንዲሁም ደግሞ ሰላምዬም። ያው ሁለታቸው ሰምተው ነገሮችን ቀስ ብለው ማጣራት ይችሉ ነበር፣ ግን ደግሞ ሰላምዬ ለወንድሟም ናቷም ተናግራለች። ባንዴ ፍርጥርጥርጥ አርገውታል ማለት ነው። ሀና ለአባቷ ኖላዊ አባቷ አልተናገረችም፣ ምክንያቱም በጣም ከፍቷትና እያለቀሰች ነበረ። ለሰላም ሙሉን ታሪክ እንግዲህ ነግራታለች። ምክንያቱም እርግብ የኔን ታሪክ ሰርቃ ነው ያመጣችሁ ወደ እናንተ ቤት እየመጣችሁ፣ ስለዚህ ትክክለኛ እህታችሁ ሀሴት እኔ ነኝ በማለት እንግዲህ ተናግራለች ሃና ማለት ነው። እና ይህን ነገር ለማመን ራሱ ሰላም በጣም ተቸግራለች። ምንድን ነው የምታወሪው በማለት ብዙ ነገርስ እስከ ዛሬ ስለምንድን ነው ዝም ያልሽው ለምን አልተናገርሽም በማለት ጠይቃት ነበረ። አሁንስ እሷ ሰረቀች ብለሽ የምጠረጥሪው ነገር ምንድን ነው ያለው በማለት እንግዲህ በጥያቄዎቿም አፋጣት ነበር። ግን የእሷ መስቀል እንዲሁም ደግሞ ከእርግብ እጅ እንዳለ እንዲሁም ደግሞ የልጅነቷ ፎቶቿም ከቤት ውስጥ እንደተሰረቁ እና እንዲሁም ያሳየቻት ወይዘሮ ሜላት ያሳየቻት ፎቶ እና የእሷ ፎቶ ተመሳሳይ እንደሆነ እና በአደባባይ ነው የተዘረፍኩት በማለት እንግዲህ ያለውን ነገር ተናግራለች። ይህን ነገር ስትሰማ ሰላም እጅግ በጣም እሷም ተደናግራለች፣ ደንግጣለች። እንዲሁም ደግሞ ወንድሟን ነበረ መታ ያማከረችው ጉድ ሆነናል በማለት እንግዲህ ወንድሟን አማክረዋለች ማለት ነው። ሰላምዬ ወደ ቤት ከመንጣቷ በፊት እርግብ እናቷን እያናገረች ነበረ። ሰላምና እንዲሁም ደግሞ ሃና ምን ሆኗቸው ነው? በመጀመሪያ ሃናን አገኘዋ ስትሄድ፣ ሲቀጥል ደግሞ አሁን ሰላምን አገኘዋት። ሁለታቸው ተጣልተዋል እንዴ? ለምንድነው? ምን ሆኖ ነው? በማለት እናቷን ጠይቃ ነበረ። ሃና ያልተጣሉ እና እንዲሁም ደግሞ ሃና የሄደችው ያንቺን ቃለ ምልልስ የተደረገውን ቪዲዮሽን አይታ ነው። እሱን ስታይ ደንግጣ ሄዳለች በማለት እንዴት እንደዚህ ይሆናል በማለት እርግብ ደነገጠች። ለምንድን ነው ል ልጅ የደነገጠችው ብላ እንደውም ወይዘሮ ሜላ ጠይቃት ነበር። አረ ዝም ብዬ ነው በማለት ሃና እስከዛሬ አታውቅም ነበረ። ሲከትል እንኳን ቪዲዮሽን ማየት አይደለም የልጅነትሽን ፎቶ እንኳን ዛሬ ነው ያየችው፣ በቅርብ ነው ያየችው በማለት እንግዲህ ነግራት ነበር ማለት ነው። እና ጭራሽ ፎቶ ወይንም አይታዋለች እንዴ በማለት እንግዲህ አሁንም በመደንገጥ እሷም እንዴት እንደዚህ ሊሆን ይችላል በማለት ግራ ገብቷታል፣ ማለት ነው ማለት ምክንያቱም ስራዎቻቸው ሊከሽፉ ስለሆነ ማለት ነው። እና ወይዘሮ ሜላት ግን ምንም የጠረጠሩት ነገር የለም ከእርግብ ጋር ማለት ነው። ሀናን ግን አጭበርባሬ ነች በማለት እንግዲህ የተለያዩ ቃላቶችን ስትናገር ነበር። ወይዘሮ ሚላት በነገራችን ላይ ለሰራተኛ አትመችም። በመጀመሪያም ማለት ነው ሀና በጣም እጅግ መልካምና ቅን ስለሆነች ነው። በቅንነቷ ነው ልታሸንፋት የቻለችው፣ ወይዘሮ ሚላትን ማለት ነው። ከሀና በፊት ሲገቡት የነበሩ ሰራተኞች ከእሷ ቤት አልቅሰው ነው የሚወጡት። ታሬም ይላል። ታሬን እንግዲህ ያው ሀናን ያስገባት ነው ማለት ነው። ሀናን ያስገባት ከወይዘሮ ሜላት ቤት ሰትዋ በጣም ክፉ ነች። አንቺ ጎበዝ ነች ችለሽ ብዙ ተቀምጠሻል፣ ሲላት ኧረ በጣም ደግ ሰው ነሽ በማለት ነው እንግዲህ ሀና እየመለሰችው ማለት ነው። እና ይህ ባሬዋ አሁን ወይዘሮ ሜላት ተመልሷል። አሁን ላይ ሁሉን ነገር ስላደረኩልሽ እና መልካም ነገር ስለሆንኩላት እንዴት ያጎረስኩ እጇን ትነክሳለች ጭራሽ። በልጆች እንዴት ትመጣለች ጭራሽ። እንግዲህ የእርግብን ታሪክ የእኔ ታሪክ ነው እንዴት ትላለች። በዚያ አጭበርብራ እኔ ልትበላ በማለት እንግዲህ መጥፎ ነገር ነው የታያት ማለት ነው፣ ወይዘሮ ሜላት ማለት ነው። እና ምናሴ ላይ አሁን ላይ ሁሉን ነገር ለምናሴ ነግረዋለች ሰላም ማለት ነው። እና ትክክለኛዋ ሀሴት ወይም ደግሞ የእኛ እህት ጉድ ሆነናል በማለት እንግዲህ ሀና ነች የሀናን ነገሮች ሰርቃ ነው እንግዲህ እርግብ የእናንተ እህት ነኝ ብላ ወደዚህ ቤት የገባችው ስለዚህ ታሪኬን ተሰርቂያለሁ በማለት ሀና እጅግ በጣም ተጎድታለች በማለት ነው እንግዲህ ለምናሴ እየነገረችው ሰላም ማለት ነው እኔ ሰላምን በጣም ነው የማደንቃት አንደኛ ነገር አላቆየችም ነገሮችን ደግሞ ቀስ ብላን የምትናገረው ከእናቷ እሷ የባሰ አስተዋይነች ማለት ነው እና ነገሮችን አስታውላለች። እንዲሁም ደግሞ ሀናንም እንደማትዋሽ ታውቃለች። ምናሴም ደግሞ እንዲሁም እህቱ ሀና እንደማትዋሽ ያውቃል ማለት ነው። ስለዚህ ያለውን ነገር እንዴት ማጣራትና እንዴት ማድረግ እንዳለባቸው እህትና ወንድም ሰላምዬና እና እንዲሁም ምናሴ ተነጋግረው ነበረ። ግን ደግሞ በመጀመሪያ እንግዲህ እርግብን አዋርቷት ነበረ እና እርግብን አዋርቷት ነበረ። እንዴት ትጠራጠራለህ እንዴ እኔ እህትህ ለመሆኔ? በማለት እንግዲህ ዝም ብላ ስታጭበረብር ነው እሷ እኔ ነኝ እህታችሁ በማለት እሷም ስትናገር ነበር ማለት ነው። በስተመጨረሻም እንግዲህ ወይዘሮ ሚላት ወደ ቤት ሀና በመጣይ ሰዓት እጅግ በጣም ነበር የተቆጣችው ማለት ነው። አንቺ እንደዚህ አባትሽ ስላሳክምኩኝ እንደዚህ መልካም ነገር ስላደረኩልሽ ስላደረግኩልሽ ጭራሽ ልጆችን በስርሽ ለማድረግ ነው ወይ የምፈልጊው? ዳግም ምንም አይነት ነገር ትናገሬ እና ያንችን ዝባግ ዝንጌ መስማት አልፈልግም ነው ያለቻት። ልታስረዳት ራሱ ብትሞክረ ራሱ መስማት አልፈለገችም ወይዘሮ ሜላት ማለት ነው። እንግዲህ እርግብ ደውላ ማለት ነው ለወይዘሮ አልማዝ ነግራታለች። እዚህ ቤት እንዳለ ቀውጠውታል። እውነቱን ነግራቸዋለች፣ እንደተሰረቀች ያለውን ነገር ነግራለች ብትላት ራሱ እርግብ ማለት ነው ምንድነው ያለችው? አልማዝ የሜላትን በጣም ደካማ ጎን ውስጧን ነው የገባችው ማለት ነው። እና ልጆቹ ምንም ቢጠረጥሩ ራሱ እሷ ካልጠረጠረችና እሱ ምንም ካልወሰለ ችግር የለውም ነው የምትል አሁን ወይዘሮ ሜላ ስለ ሁኔታው ራሱ የምታናግራት አልማዝን ነው። አልማዝ ደግሞ ይቺ ሌባ ነች በቃ ልት በላች ስለፈለገች ነው ሰራተኛ ነች አስወጫት ነው የምትላት ማለት ነው። አስባችሁትን እኔ በጣም ነው እንትን ያልኩትኝ የእውነት ማለት ነው። ወይዘሮ ሜላት አለመረደቷ ይብን ራሱ ሀና ሀና ስንት ነገር ለእሷ አድርጋላታለች እንዴ ልጇን ራሱ እኮ አትርፋላታለች። ደም ለግሳል ሰታ ከልጇ እንኳ ተመሳሳይ ደም እንዳላት እንኳን ይሄን ማስታወስ አልቻለችም። ሰላምን ከሞት እሷ እንዳተረፈችላት እንኳን ልታስታውስ አልቻለችም ማለት ነው። ስለዚህ ከእሷ እርግብን እጅግ በጣም አምናታለች። ታወት እሺ ሀናን አትመናት፣ ቢያንስ ብታዳምጣትስ? የምትነግራት ነገር ኑሯት እንኳን ብታዳምጣት ምን አለበት? እና በወይዘሮ ሜላት በዛሬው ፓርቲ ላይ ማለት ነው እጅግ በጣም ነው እየተናደድኩባት። እስከ ዛሬ በጣም መልካም ነገሮችን ለሀና ስታደርግ ነበር። ሀናም እጅግ በጣም ለዛቤት እጅግ በጣም መልካም ነገሮች ትሰራላቸዋለች ማለት ነው። በጣም ፍቅራቸው ራሱ የተመለሰው እንደዚህ ሰብሰብ ማለት ማውራት አንዴ መብላት የቻሉት እንኳን ሀና ከመጣሽ በኋላ ነው ፍቅር የዘራችባቸው ማለት ነው። አሁን ላይ ግን ሀና ውሸትሽን ነው እንደዚህ ነው ብላ በመጠርጠሯ እጅግ በጣም ነው የደበረኝ። እንዲሁም ሎላዊ አባቷ ደግሞ አሁን ላይ ታሬን አንጡልኝ፣ ሀና የምሰራበት ቦታ መሄድ ፈልጋለው ልጄ ሁኔታዋንም እንዴት እንደሆነች ማየት ይፈልጋለሁ በማለት አሴርን ውሰደኝ ሲለው ነበር ማለት ነው። ሀና ደግሞ የቤት ሰራተኝነት ሆና እንደምሰራ አባቱ አያውቅም። የሆነ ቢሮ ተቀጥራ እንጂ የቤት ሰራተኝነት ውስጥ ገብታ እንደዚህ እየሰራች እንደሆነ ምንም የሚያውቀው ነገር የለም ማለት ነው። እና ይመጣል ወደ ቤት ወይንስ እንዴት ይሆናል? ከወይዘሮ ሜላት ጋርስ እንደዚህ በአካል ድጋሚ ይገናኛሉ ወይንስ አይገናኙም የሚለውን እንግዲህ ቀጣይ ፓርት በጉጉት ሁላችንም የምንጠብቀው ይሆናል። አሁን ላይ የደኒ ምርመራ እንግዲህ በስተመጨረሻም በሱ ነው ማወቅ የሚቻለው። ግን ደግሞ የደኒ ምርመራውን በእርግጠኝነት አሳስተው ሌላ ነገር ያደርጋሉ። ትክክለኛዋ ልጇ ሀና እንደሆነች ሁላችንም የምናውቀው ነገር ነው። ግን የሀናን ውጤት ደግሞ ለሀሴት ነው ብለው ደግሞ አሳልፈው እንደሚሰጡ ነው። ግን እንደዚህ ካደረጉ ሀኔ እጅግ በጣም ትጎዳለች። በጣም ነው የሚከፋት በጣም ማለት ነው ተለው ይከፋታል። እና አሁን ላይ የውስጧን በጣም ሰላም ብቻ ነች እየተረዳቻት ያለችው ማለት ነው። እና ያለውን ሁኔታ ራሱ ለአባቷ ራሱ ማስረዳት አልቻለችም፣ ግራ ገብቷታል። እና ቢያንስ የደኒየ ምርመራ ራሱ ትክክለኛውን ነገር ሳይሸውዱ ትክክለኛውን ነገር ቢያሳውቁ እጅግ መልካም ነው ብዬ አስባለሁ። እና ውድ ቤተሰቦቼ በያላችሁ በሰላማችሁ ይዛልኝ መልካም ጊዜ ተ